እናንተ በአማርኛ ነው ልጄን ደንቆሮ የማይሰማ ብላችሁ የሰደባችሁት ፎቶ ለጥፋችሁ፣ እኔ በእንግሊዝኛ እና በአረብኛ ተርጉሜ ለአለም አሳይላችኋለሁ። የጭካኔያችሁን ጥግ አለም እንዲያ ያደርግላችኋለሁ። አሁን ስቶሪ ላይ ነው ያረኩት። ያላያችሁ ዲና አዩት፣ ስቶሪ ላይ ያለ። አሁን ደግሞ ላይቬን ዘግቼ ፖስት አደርገዋለሁ። ቪዲዮውን ስቶሪ አፍተር 24 አወር ስለሚጠፋ ፖስት አደርገዋለሁ። አለም እንዲያቅ እፈልጋለሁ፣ የእነዚህን ሰዎች የሚኮሩበትን ነገር አለም እንዲያቅላቸው ፈልጋለሁ። የጭካኔያቸውን ጥግ አለም እንዲያቅላቸው ፈልጋለሁ። በልጄ ነው የተመጣብኝ። እኔ ተሰድቤ ምንም አላልኩ። እናት አባቴ የተሰድበው ምንም አላልኩ። ሁሉ ነገሬ መልኬ የተሰድቡ። ፈጣሪ ተሳስተካል እሷን ስትፈጥር እሷን ስትፈጥር እሷን ሲፈጥር ፈጣሪ ከልቡ አልነበረም። እሷን ለመፍጠር እኮ ቀላል ነው። እንትን ምንድን ነው፣ ድፍታ አድርገው ሶስት ባቄላ ጣል ጣል ማድረግ ነው እንደዚህ ጌታ ብዬ የተሰደብኝ ምንም አልተናገርኩ ግን በልጅ ሲመጣ ግን ዝም አለ ዝምባት የምንታመጫች ለፈጣሪ ነገር ያለ የእሱን ፍርድ እጠብቃለሁ። አቡዬ እንዴት ነሽ? ደህና ነኝ መስዬ እንዴት ነሽ አቡዬ። እኛ አንቺ እኮ ጀግና ልጅ ወልደሽ እኮ የተደበቁ እናቶች እንትን እንዳይሉ ብለሽ ለእኛ ሳይመን ያንቺ ልጅ ብቻ አይደለም በነገራችን ላይ ሳይመን የሁላችንም ልጅ ነው። ገባሽ ባለጌዎች ደደቦች ቢሰድቡት ምንም አይግረምሽ ምክንያቱም በቃ አስተዳደጋቸው ያ ስለሆነ ማለት ነው አቅማቸው ልጅ ላይ ነው ገባሽ አቦ ካስታወስሽ አቦ አንቺ ቤት ከዚህ በፊት እኔ መጥቼ ስቅስቅ ብዬ ያለቀስኩበት ጉዳይ በልጄ ስለመጡብኝ ነው መጉዳት ሲፈልጉ አላሸንፍ ማለት ማሸነፍ ሲያቅታቸው አንቺን እናት ለልጇ ደካማ እንደሆነ ስለሚታወቅ በልጅ ነው የሚመጡት ገባሽ አቅማቸው ይሄ ነው በልጆቻችን እናት እናት ስለሆንን ማለት ነው። እነዚህ አሁን ልጅ የላቸውም፣ መንደሬ ናቸው፣ አልወለዱም። ስለምንም ነገር የሚያውቁት ነገር የለም። ስለዚህ ሀቡ ለእነዚህ ባለጌዎች መውለዱ ሀቡ መውለድ እኮ አውሬ ማውሬን ይወልዳል፣ አልገባሽ? አሁን ለምሳሌ እባብ እባብን ይወልዳል፣ አልገባሽ? መውለዱ ብቻ እኮ አይደለም እናትነት። የእውነት እናትነት ሲሰማሽ ልጅን አትነኪም። ሀ እኔ ካጠፋሁ ሪም ካጠፋች፣ ሪምን ነው መሳደብ ያለብኝ፣ ሪምን ነው መናገር ያለብኝ። የሪም ልጅ ላይ ምን አሳልፎ ያስኬደኛል? ገባሽ። ስለዚህ አንቺ አሁን ደካማ ጎንሽ ሳይመን ነው ብሎ ነው ያሰቡት። ሳይመን ደግሞ የአንችን ልጅ ብቻ አይደለም የእኛም ልጅ ነው። ባለጌዎች ናቸው። ገባሽ። እነዚህን ሁላችንም እንቃወማቸዋለን ባለጌዎች ስለሆኑ ማንንም የማይወክሉ ራሳቸውን ብቻ የሚወክሉ እነዚህ በቃ አውሬዎች ናቸው። ገባሽ እኔ ቪዲዮውን ሳየው በጣም ነው የደነገጥኩት። በዚህ ደረጃ ራሱ መውረዳቸው በጣም ነው የሚያሳዝነው። ስለዚህ ሳይመን ያንቺ ብቻ አይደለም ሳይመን እዚህ ቲክቶክ ላይ ያለን ትክክለኛ እናቶች የኛም ልጅ ነው፣ ሙሽ የሀቡ ብቻ የሁላችንም ልጅ ነው ሳይመን ገባሽ። አቡዬ አይክፋሽ። ሁሌም ደግሞ ምን ያህል እንዳሳመምሻቸው ምን ያህል ደግሞ መልስ አለመስጠትሽ እንዳሳ የግር ሳት እንደሆንሽባቸው፣ ይሄ በቂ ማስረጃ ነው። ስለዚህ ምንም ለነዚህ እንባ ያስፈል፣ ለነሱ ይለቀስላቸው። አንቺን እንደዚህ እንባ ሸንተን እንዳሉት ሳይመን እኮ ምን ሆነ? በጣም የሚያም ምንም የተጎዳ ልጅ ቢሆን እሺ ሳይመን ምን ሆነ? ሁላችንም ልጆች ጋር እኛም የተፈጥሮ ነገር ያለብን ሰ የተጎዳስ ቢሆን የማይራመድ ማይናገር፣ ማያ ልጅስ ቢሆን እነሱ በዚህ መጉዳታቸው ነው አይደል የፈጣሪ ሲባል እነሱ ፈጣሪን የሚያቅኑ ሀቡዬ ሰውን ዲክ ሀቡ፣ ፈጣሪን የሚያውቀው እኮ ነው። ሀቡ ይኸውልሽ፣ ፈጣሪን የሚያውቀው እኮ ነው። ስለ ፍጡር የሚያውቀው ገባሽ እንጂ የሰው ልጅ ኮ ፈጣሪ ተሳስተሃል ማለት እኮ ነው። እነዚህ ኮ እየተጣሉ ያሉት ከሀቢባ ጋር ወይ ከሆነች ወይ ከሪም ጋር ወይ ከመሲ ጋር እኮ እነዚህ ኮ ከፈጣሪ ጋር ነው። ፈጣሪ ትክክል አይደለህም እያሉ ነው። ስለዚህ ፈጣሪ ነው መልሳቸውን የሚሰጣቸው። ወይ መኪና የሚነዱ ናቸው ወይ የሆነ ነገር የሚሄዱ ናቸው። ነገ የሆነ ነገራቸው ሁሉ እንትን እንትን ይላቸዋል። ገባሽ? ስለዚህ ለነዚህ እንባ ይገባ አይገባቸውም። ያንቺ ሳቅ ነው ያሳመማቸው፣ ሁሌም ሳቅ ብልግና ናቸው እነዚህ ደደቦች ናቸው። ሳይመን የእኛም ልጅ ነው ገባሽ ይህንን ደግሞ ማለት በቃ እነዚህ መቃወም ባለብን ልክ እንቃወማቸዋለን። እና ሀቡጌ አይክፋሽሽ ኔውድ ረበናሽ ማለት በምንም ነገር እኮ ስላልቻሉ ነው በልጄ የመጡት። በእሱም እኮ ነው የምልሽ፣ ሀቡ በመልኬ ናይጄሪያዊ አሉ። በመልኬ የተሳደቡ በጥርሴ በአፍንጫዬ በቁመቴ በመልኬ ፈቴ በቃ እነሱ ራሳቸውን የሰሩት እነሱ ናቸው። እኔ ራሴን የሰራሁት ራሴ ነኝ። ፈጣሪ እንዳልፈጠረኝ በመልኬ እናቴን፣ አባቴን፣ ባለቤቴን። ባለቤቴ የሚረዳ ሰው ስለሆነ ስለተረዳኝ እንጂ እኮ ትዳሬ ላይም ችግር ያመጣ ነበር። ባለቤቴን የሚሰደቡት አንቺ ሚዲያ ላይ ባትወጪ እኮ እኔ አልሰደብም ነበር፣ አርፈሽ ተቀመጪ ላይ ነበር የተማረ የተማረ የበሰለ ሰው አንደርስታንድ የሚያደርግ ሰው ባይሆን ራስሽን ሁኚ የሚለኝ ባይሆን ምንም ብሆን ከጎኔ የሚቆም ሰው ባይሆን ጥንት አስጠፍተው ነበር። እኔን ለማስጠፋት ባለቤቴን ሰደቡት፣ ሶሻል ሚዲያ ላይ ያልመጣ የተከበረውን ሰውዬ ሰደቡት። እናቴን ሰደቡ፣ አባቴን ሰደቡ፣ መልኬን፣ ፈጣሬን ሰደቡት። እሷን ስትፈጥር ተሳስተካል፣ መፈጠር አልነበረባትም። እሷን ለመፍጠር እኮ ምንድን ነው ያሉት? እሷን ለመፍጠር እኮ ምንድነው፣ ቦርዴ ነው ሻሜታ ደፍቶ ሶስት ባቄላ ጣል ጣል ማድረግ ነው። ፊቷ ቅርጽ የለውም። ምን ይለት ነ ያለባቸውን ጥይት ሁሉ ያገዘው ሀል መተኮስ ያለባቸውን ጥይት ተኩሰው፣ ሀቢባ ልትወድቅልን የምትችለው በዚህ በቆንጅየው በሚያምረው ልጅሽ ነው አሉ በሳይመን ደግሞ ልጅ የምትወድቂው አቱ መስሏቸው ነው ገባሽ መተኮስ ያለባቸውን ሁሉ ተኮሰው ቀለሃው አለቀባቸው ቀለሃው ማን ነው ኑኑና ሳይመን ናቸው ብለው ነው ያሰቡት እነሱ ደግሞ የኛም ልጆች ናቸው ገባሽ በነገራችን ላይ እዚህ ላይ አሁን እነሱ እንደዚህ የተሰበሰቡት እናሸንፋለን ብለው ነው የወደቁ መሆናቸውን ደግሞ በደንብ እንነግራቸዋለን ሀቡ አንቺ ከነሱ በላይ እንጂ ከነሱ በታች አይደለሽም ስለዚህ ለማናቸውም ለነዚህ ማለት ሰዋትያቸው ያቸው እንስሳ ለነዚህ እጅ እንዳሰጭ ሀቡ መስሏቸው ነው ገባሽ። በቃ ሀቡን የምናጣጥላት ምንጥላት በዚህ ነው ብሎ አስቦ ነው። በዚህ ደግሞ አትወድቂ ልጅ ልጅ ነው ገባሽ። እንኳን ሳይመንና አላየ አላየሽም አንቺ ጋር በጣም ብዙ ትሪት ያረግሻቸው መራመድ የማይችሉ መናገር የማይችሉ ቤት ውስጥ ታፍ ነው። በጣም ልጆቹ በጣም ትልቅ ደረጃ መድረስ የሚገባቸው እንዲ ስለሚያሸማቅቁ ነው ገባሽ። እነዚህ ደግሞ በቃ የወደቁ ናቸው። የወደቀን የወደቀ ነው በቃ አቡ እግዚአብሔርን ለእነዚህ ብለ ሽንባሽ። እኔ ነኝ እኮ ሚዲያ ላይ መጥቼ የተናገርኩት መስዬ እኔ ባልናገር እሺ እኔ ነኝ እኮ እናቶችን ሌሎች እናቶችን ለማበርታት እኮ ነው እኔ ነኝ የተናገርኩት አይደል? ልጄ ሲወለድ አይሰማ እንደነበር ማን የተናገረው ጠላት ነው? ቪዲዮ ሰርተሽ የነገርኩት እኮ የተናገርኩት ቪዲዮ ሰርቼ ለሌሎች እናቶች ብርታት ለመሆን ሌላ እናት እኔ ያለሁበት ስትዌሽን ላይ ያለች እናት ካለች ሞራል እንደሆናት ብርታት እንደሆናት እንደምታልፈው ከፈጣሪ ጋር ሁሉንም ጆነር ያሳለፍኩትን ካወቅኩ ጀምሮ እንዴት እንደተሰበርኩ ከዛ እንዴት ራሴን እንዳበረታውና አምኜ ተቀብዬ ከዛን እንዴት ልጄ ሕክምና እንዳገኘ ከዛ ስፒች ትራፒ ምን ያህል አመታት እንደተመላለሱ እንዴት ለፍቼ ልጄ ዛሬ እንዲሰማ እንዲናገር ከፈጣሪ ጋር እንደረዳሁትኝ በኩራት መጥቼ ሚዲያ ላይ የተናገርኩት ለሌላ እናት ሞራል እንደሆን ትምህርት እንደሆን የተናገርኩት እኔ ነኝ። አቡ ካስታወሽ ደግሞ አንቺ የሰራሽ ቪዲዮ ላይ አቡ ይልሽ አንቺ የሰራሽ ቪዲዮ ላይ ለሳይመን ብለሽ የሰራሽ ቪዲዮ ላይ ሶስት ናቸው አራት ልጆች አንቺ የሳይመንን እቃ ላክሽላቸው ልጆች አሉ፣ ካስታወሽ ማለት ነው። በቃ እነዛን እነዚህን ታያቸው አቡ። በቃ ለምን የጆሮ አቅም ለሌላቸው እናቶች ኢትዮጵያ ውስጥ ለሚኖሩ ልክ ያለው ሳይመን ጥሩ ሀገር ላይ ስላለ መንግስት ሰፖርት የሚያደርግበት ሀገር ላይ ስላለን የቀየረውን የጆሮ የሚሰማበትን እንኳን አቅም ለሌላቸው እናቶች ልክ ያለው ለስንት አካል ጉዳተኛ ዊልቸር፣ ለስንት እኔ መልካም ስራ ነው የሰራሁት። እዚህ ጓል ሰው ልጅ ሰድቤ ያላቅበቃ በቃ ወደ ስቅ ወደ ጫዋታች ተመለሽ። በማረም ይህን የኔ ሲሆን በቃ በቃ ይባላል። ለምን እንቃወማለን? ሀቡዬ፣ እስከ መጨረሻ ድረስ እንቃወማለን እግዚአብሔርን እስከመጨረሻ ነግሬዋለሁ ለፈጣሪ ነግሬዋለሁ። ፍርዱን እንዲያሳየኝ ጠይቄዋለሁ። የጊዜ ገደብ ሰጥቼዋለሁ። ከዛም በኋላ ካልፈረደልኝ ግን የማደርገውን ነው ያውቃለሁ። በቃ ሃይማኖት አልባ ነው መሆነው። ከዛም በኋላ ነግሬዋለሁ ለፈጣሪ እንዳምነው ያድርግልኝ፣ ካለበለዚያ ሃይማኖት አልባ ነው መሆነው። ከዚህ በኋላ ሃይማኖት አልባ ነው የምባለው። ሃይማኖት የሌለሽ ነው መሆነው። በቃ ምንም ስድስት ስልሳ ስድስት ነው መሆነው። ፈጣሪ ካልፈረደልኝ ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ ነው።

ለስንት ሰው ስንት ሰው በሁለት አመት ውስጥ የስንት ሰውን ባብሻሉ ለስንት ሰው ቆሜ አለው ሰው ደግሞልሽ አላሁ የፈተናሽ ለአላህ የሰንተ ሰው እንደዚህ አይልም እንደጀመረ መስማት እንደጀመረ እናቱ ስራዋን ጥላ ስራዬን ሪዛይን አድርጌ ከልጄ እኩል ስፒች ትራፒ እየተመላለስኩኝ ልጄ እንዲሰማ ያልፈለቀልኩት እንደ ሬዲዮ ለፍልፌ ስፒች ትራፒስቷ የምታደርገውን እያየሁኝ አርባ አምስት ደቂቃ ቁጭ ብዬ እያየው እየቀዳው፣ እቤት መጥቼ ትዌንቲ ፎር አውር እየለፈለፉ ልጄን ትሬን አድርጌ ልጄ እንዲናገር ያደረኩት ጀግና እናት ነኝ። ነገ ትልቅ ቦታ ላይ ቆሜ አወራዋለሁ። ይሄንን እንደገና ልጄ ልጄ ትልቅ ቦታ ደርሶ የእናቱን ጥንካሬ የእናቱን ጀግንነት ይመሰክራል። ይህን ደግሞ እድሜ ይስጣችሁና ታያላችሁ። እንዳፍርበት ከሆነ ነገም ደግሜ እናገራለሁ። ከነጎዳም ለሌሎች እናቶች ብርታት መሆን እፈልጋለሁ። እንደዚህ አይነት ማህበረሰብ ስላለ ነው፣ እንደዚህ አይነት ሰው ስላለ ነው። እናቶች ችግር ሲገጥማቸው ስፔሻል ኒድ ልጅ ሲወልዱ እማያይ ልጅ ኦቲዝም ኦቲስቲክ ልጅ ሲወልዱ የሚደብቁት ይኸው እንደዚህ ስለሚደረጉ ነው። የኔ ልጅ ስፔሻል ኒድ አይደለም፣ የመስማት ችግር ብቻ ነበር የነበረበት። እሱም ተፈቶለት እየሰማ እየተናገረ ነው። ከእድሜ እኩዮቹ ኖርማል ትምህርት ቤት እየሄደ ነው። ሌላ ነገር ቢሆን ምን ልታደርጉኝ ነበር? ከዚህ የባሰ ነገር ቢሆን እንደው ምን ልታደርጉኝ ነበር? ሰው እንዴት ነው በተፈጥሮ ፈጣሪ በሰጠው ነገር ለማሸማቀቅ የሚሞከረው? እዚህ ድረስ ጨካኝ ሰዎች አሉ፣ እዚህ ድረስ። ነገ ልጄ ሲያድግ እንደው አማርኛ የሚችል ቢሆን ኖሮ እንደዚህ እየተባለ አንገቱን እንዲተፋ የበታችነት እንዲሰማው ታደርጉ ነበር። እንኳን ይሄ ነገር መጣ፣ ልጄን ከአበሻ አርቄ አማርኛ ሳላስተምር እንዳሳድገው ትምህርት ሆኖኛል። እንኳንም አማርኛ አልቻለ ልጄ መቼም ነው አማርኛ ማላስተምረው፣ መቼም ሲያድግም ጓደኞቹ ሌሎች ዜጎች እንዲሆኑ ነው የምፈልገው። እንደዚህ ከሆነ እኔ በገዛ ዜጋ እንደዚህ የምወጋ ከሆነ እኔ የምደክምለት የማግዘው ሕዝብ እንደዚህ ስደረግ ዝም የሚልም ከሆነ ሀቡ፣ እዚህ ውስጥ ያላችሁ ሁላችሁንም ሰላም ብያችኋለሁ። ይነው የአንቺ እንደ ክፍተት ያገኙት ይመስለኛል። አሁን የአንቺም ስሜት ውስጥ ስትገቢ ለነሱ ደስታን ነው የፈጠርሽላቸው። ኦፍኮርስ ያማል። ቪዲዮ እንዳጋጣሚ ተቆራርጡ ልጆች ልከውልኝ ሰምቼዋለሁ። ግን መንገድ በምንም አንቺን ጠልፎ መጣል ሲያቅታቸው በእንደዚህ አይነት ነገር መጡብሽ። በምንም ነጥብ ማግኘት ስላልቻለ አንቺ ከሁሉም እኔ በጣም አንቺ በሌለሽበት ቦታ ማህበራዊ ሚዲያ ላይ ካየዋቸው ጀግና እንስቶች ማህበራዊ አንድ ጥያቄ ልጠይቅሽ ያንቺን አሁን ለምሳሌ ቅድም ያነሳሽው በአፍንጫዬ በእኔ በኔ በምኔ መጡ፣ እግዚአብሔርን የፈጣሪን ስራ ብዙ እንትን አደረጉ። አልሸር አሁን ልጅሽንም አንቺ አደለም እኮ የፈጠርሽው ፈጣሪ አደለ እንትን ያደረገው እና አንቺ ደግሞ ከዛ በላይም ደግሞ ጀግና እናት መሆንሽን የሚያሳይ ያንን ምን ያህል እንግዲህ እኮ እሱን ማንም ማወቅ የሚችልበትን ከራስሽ እንትን አድርገሽ ልጅሽን ከሌሎች ልጆች እኩል ያደረች ጀግና እናት ነች። ስንቶች ቆይ ይሄንን የፈጣሪ ፍጥረት ፍጡር የሆነ እንደዚህ የተፈጠሩት እንግዲህ የእግዚአብሔር ስራ ነው ብለው እስካሁን ድረስ በዛው እየኖሩ እያስኖሩ የነበሩ ብዙዎች አሉ። ኧረ አንቺ ደግሞ ከዛ ተለይተሽ እኔ ለልጄ ምን መሆንና ምን ያህል ጠንካራ እናት መሆኔን ላሳይ ብለሽ መስማት እንዲችል አድርገሽ ከሌሎቹ ጋር እኩል ቁጭ ብሎ እንዲማሪ ያደረግሽ ጀግና የጀግና ጀግና ሴት መሆንሽን ያሳየሽበት ነው። ስለዚህ አንቺ እንደውም አንቺ ባልሰራሽ በተፈጥሮ እንደዚህ የሆነውን ታግለሽ ይሄንንም እንዲህ መሆን ይቻላል ብለሽ እንግዲህ ዓለም የደረሰችበትን ቴክኖሎጂ አምጥተሽ እንዲሰማ ያደረግሽ ጀግና እናት ነሽ። እኛ በሁላችን ቤተሰቦች ውስጥ መስማት የተሳናቸው ብዙዎች አሉ፣ ሲወለዱ በመሃልም የተፈጠሩ። አንቺ ደግሞ ያንን የተፈጥሮን ህግ ወደ መስማት መቻል እንዲችል ያደረግሽ ጀግና እናት ነሽ። ልትሸማቀቂ ሳይሆን ፕራውድ ልታደርግ የሚገባሽ ነው ከሚጠበቀው ነው። አንቺ ኬር ሌሎቹ ምናልባት የምልክት ቋንቋ እንዲማሩ እና ምናምን ነገር እንትን እንዲያደርጉ ነው ሊያደርጉ የሚችል አንቺ ደግሞ መስማት እንዲችል ሁላ ያደረግሽ ም እሱ። ስለዚህ በዛ አንቺ ልትኮሪ ይገባሻል እንጂ ልትሸማቀቂ የሚገባሽ አይነት ነገር አይ ይኸው አሁን ቀዳዳ ነው የሚፈልጉት አንቺ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ ሁሉም የሚሰማሽ ብትናገሪ የምትናገሪያቸው ቃላቶች መሬት ጠብ የማይሉ በእውነት ነው የምነግርሽ። ነው ስትዳኝ ለራሱ የምዳኝበት መንገድ ግራቀኙ ባላንስ የምታደርጊበት መንገድ የሚገርም ነው። አያለሁ አንዳንዴ በጋብቻም ላይ አሁን መተሽ የጋብቻ ማጋባቱም ስራ ስትሰሪ ዛሬ ራሱ ቪዲዮ ሰርተዋል። ይህ ይሄንንም ጉድ ብሎ ሼር አድርገውልኝ ያንን ምናቸው ድንበራቸው ጋር ደርሰሽ ነው እነሱ የሚሰሩትን አንቺ ቅመም የሶሻል ሚዲያ ቅመም መሆንሽን ማሳያ ቀመመሽ በሚያምር ሁኔታ በሚጣፍጥ አንደበት ብዙዎችን በሚገዛ ሰባት ሺህ ስምንት ሺህ አስር ሺህ ሰው ቁጭ ብሎ የሚሰማሽ ፕሮግራም ማዘጋጀት ጀመርሽ እነሱ ራስ መቶ ሰው ለመቶ ሰው ከገባ ብርቅ የሚሆንበት ስለዚህ እነሱ አስቀድሞ ቢጀምሩ አንቺ ደግሞ አሳምረሽ ስለሰራሽው በአንቺ ላይ በቅናት ተነሱ። አንቺ ደግሞ ጠንካራ ሁኑ ብለሽ የምትመክሪያቸው እህቶችሽን ተምሳሌ ደግሞ አንቺ መጀመሪያ ጠንካራ ሁነሽ መገኘት አለብሽ። እንሰማሻለን ይሰሙሻል የምንሰማሽኛ የሚሰሙሽ እህቶች አንቺም ጠንካራ ሁነሽ በአንቺ የመጣውን መክተሽ እንደተቋቋመች በቤተሰብሽ የመጣውን በመልክሽ የመጣውን ይህም የፈጣሪ ስራ ነው። አንቺ ደግሞ ያንን ችግሮችን ቀርፈሻልና በዛም ላይ ጠንከር ብለሽ ተስፋ ሳትቆርጪ ነው። አሁን ለእነሱ ሰርግና ምላሽ ነው ዛሬ፣ አንቺ በመናደድሽ የሚፈልጉት ያ መስሎህን። ከዛ ከሰርግና ምላሹ እንዳይሆንላቸው አለሁኝ፣ ጠንካራ ነኝ፣ ነገም እቀጥላለሁ ብለሽ ጠንክረሽ መስራት ነው እንጂ እንደዚህማ አንተ ሰበረኝ ማለት ሰው አደለው። ብረት ነኝ፣ ይሄ ካልሰበረኝ እኔ ብረት ነኝ፣ ጀግና ነኝ በቃ ይሄ ካልሰበር ይሄ ከሶሻል ሚዲያ ካላጠፋኝ ልጄን ሰድበው ካልጠፋው በጣም ጀግና ጀግና እንደኔ አይነት ሰው የለም። በልጄ ታስፈልጊናለሽ አጠፊም አቡዬ፣ አንቺ የዓለም የዓለም ምርጥ እናት ነሽ። ዛሬ እኛ የት እንዳለን ታውቂያለሽ? ደስ የሚል ነገር ልንገርሽ። እኛ ሆስፒታል ነው ያለ ነው ያንን ህፃን ልጅ የስንት እናት እንዴት እንዳበስሽ እንዳታለቅሽ አቡዬ፣ ወላሂ ነው የምልሽ። ምን የመሰለ መስዋዕት ያረኩለት ህፃን ነው እሱ። የመጀመሪ ሆስፒታል ነን ገባሽ? ይኸው ኦፕራሲዮንም በሰላም ጨርሶ ወላሂ ተረጋጊ፣ በአላ ይሁንብሽ፣ እንደዚህ አትሁኚ። እንዲህ ስንት ህፃን እያዳንሽ ነው፣ ስንት በሽተኛ እያዳንሽ ነው አላህ እኮ ያ ያል እኮ የኔ ፍቅር የምትሰሪው ስራ እኮ አላህ እኮ በስራሽ እኮ የሚከፍልሽ እንደ ተራ ሰው ስለተናገረሽ እንደዚህ ስሜታው ዲዮን አይገባም። አንቺ ዛሬ እዚህ ጋር በልጅ ተናገረሽ ደም እያለቀሽ ነው። እዚህ ጋር አንድ እናት ደግሞ ባንቺ ብርታትና ባንቺ ማንነት፣ ባንቺ ጥንካሬ፣ ባንቺ ሀይል ማለት ነው ምን የመሰለ ሆስፒታል ውስጥ ሁለት ዶክተር ለብቻው ስፔሻል ዶክተር መጥቶለት ኦፕሬሽን ተደርጎ ይሄው እግሩን እንኳን አንቀሳቅሷል። ወላሂ ለአዚም በዚህ ደስ ይበልሽ። አንቺ የምትሰሪው ስራ እኮ ትልቅ ነው፣ የኔ ፍቅር ምን ሆነሽ ነው? በአለ ለምን ይሄ ሆስፒታል ነው ያለሁት እኔ። አሁን ትንሽ ቆይቼ ቪዲዮ ከብትልሻለሁ፣ እስኪ ወጣ እየጠበቅን ነው የኔ ፍቅር። አረ በአላ እንደዚህ አትሁን አንቺ ጀግና እናት ነሽ፣ የብዙዎች ወጭ እናት ነሽ። ለኔ ስስ ጎኔ ነው ታውቂያለሽ። ለልጅ ለስንት ልጆች እርዳታ ለልጅ ሳልተኛ ቁጭ ብዬ ስሰበስብ አድር ያለሁ። ለልጅ ጉዳይ አልደራደርም። ልጅ ስስ ጎኔ፣ ልጅ አይታመመባት እናት ስትመጣ አልችልም። በቃ ቢያመኝም፣ እያመመኝ አድራለሁ ለሊቱን። ብሩ ሳይሞላ አላቆምም። የቤት ጊዜ ለሱ ህፃን ልጅ አሁን ሆስፒታል ላላችሁን ለተፃ ልጅ ትልቁ አካውንት ኦልሞስት አንድ ሚሊዮን ፎሎ የደረሰ አካውንት አዘግተውብኝ ምንም አላልኩም። አዲስ ከፍቼ በነጋታው አዳሬን ነው ሲሰበስብላት ያደርጉት። የሚፈለገው ብር ሳይሞላ እርዳታ አላቆምም። ቢደክመኝ ቢያመኝ አልጋ ላይ እንዲህ ተኝቼ እኮ ወገቤን አሞኝ እኮ እንደዚህ ተኝቼ እኮ ተኝቼ የምመዘግብ ሰው ነኝ አለን። ይህን ግን የማደርገው ለፈጣሪ ነው፣ ለሰው አይደለም። ለሰው ቢሆን የሆኑ ስድብ ናዳ ሲወርድብኝ አቆም ነበር። ለገንዘቧ ነው እየተባልኩ አላቆምኩም። ይበሉ የፈለጉት። ለጥቅሟ እየተባልኩ አላቆምኩም። ይወልሻ አዊይያለ ስሜ ከታማሚ ኮሚሽን ትወስዳለች ኮሚሽን ትወስዳለች፣ እየተባልኩኝ አንድ ታማሚ እኔ ኮሚሽን የጠየቅኩት ካለ አምጡንኝ፣ የፈለጋችሁትን ትለቀጣ። እንደዚህ እያሉ ስሜን እያጠፉ አላቆምኩም። ሀቢቢ እንኳን ኮሚሽን ልትቀበይ፣ የእኔ ፍቅር የሞላውን ያልሞላውን አስጨንቀሽ ይህን የመሰለ ሆስፒታል ላይ የዚህ ሀገር ዜጋ እዚህ ሆስፒታል መት አይታከምም። ሀቢቢ ይህን የመሰለ ሆስፒታል ላይ እንዲታከም ልጁ በሰላም ነው። ሁለት ሁለት ስፔሻል ዶክተር ነው ለብቻ ከውጭ መጥቶለት በስነ ስርዓት ኦፕሬሽን የተደረገው ይሄ በማን ኃይል ነው? እኛን ያሰባሰብ ነው በአንቺ ኃይል። ህዝቡ አንቺን ስለሚወድሽ፣ አንቺ ጥሩ እናት ስለሆንሽ ነው። እናትየው አሁን ውስጥ ናት። ስትወጣ አገናኝሻለሁ። ወላሂ አቢባ ዛሬ እሷን አንቺ ስታይ ማለት ነው እንዴት ደስተኛ እንደምትሆኝ እኔ ነኝ የማውቀው የኔ ፍቅር ይውልሽ ወላሂ ለአዚም ሀቡ ይህን የመሰለ ሆስፒታል ውስጥ ልጁ በሰላም ኦፕራሲዮን አድርጎ ጨርሶ እግሩን ካላንቀሳቀሰ እግሩ እንደሚሄድና እንደማይሄድ እርግጠኛ እና ኦፕራሲዮኑ ካደረገ በኋላ እግሩ ተንቀሳቅሶ አሁን ከማደንዘዣ ሲነቃ ወደ ክላሱ ይገባ። ሲገባ ደግሞ አሳይሻለሁ እንዴት እንደሚያምር አስር ደቂቃ ማ እዚያ እኔ በልጄ ስለሆነ ነው የታመምኩት እንጂ እኮ አይገርመኝም። እንደ ፈለጉ ቢያጠለጥኝ በልጅ ሲሆን ነው እኮ ያልቻልኩት። አቡዬ አንዴ አንዴ አንዴ ላውራሽማ ማዚ ነኝ። አንቺ ማንም ሰው ሊሰብርሽ የማይችል ሰው ነሽ። አንቺ ጠንካራ የሰዎች፣ የእናቶች እናት፣ የልጆች እናት። ስለዚህ የልጅ ነገር ሲነካ ደግሞ ሁሉም ማንም እኮ ይወልዳል፣ ግን የወለደ ሁሉ እኮ እናት አይደለም። ገብቶሻል። አንቺ እግዚአብሔር እንደዚህ አይነት ልጅም ቢሰጥሽ በአንቺ ጥንካሬና በአንቺ እንትን ልጅሽ በትክክ ወደ ትክክለኛ መንገድ እንዲመጣ አርገሸዋል። ይሄ ደግሞ ሊያስደስትሽ ጀግንነትሽን ልትገልጭበት ምንትን የምትዩ ነገር ነው እንጂ የምትሰበሪበት ነገር አይደለም። ይኸው በአንቺ የተነሳ በእግሩ መሄድ የማይችል ልጅ ዛሬ ኦፕራሲዮኑን ጨርሶ ማደንዘዣው እስኪለቀው ድረስ እየጠበቅን ነው እና ማልቀስ የለብሽም። ምክንያቱም በቃ ጀግንነትሽን የኢትዮጵያ ሕዝብ ያውቀዋል። አስጨናቂ ነሽ፣ ሚዲያ አስጨናቅሻቸው። ስለዚህ ስስ ጎንሽ ልጅሽ ስለሆነ በልጅሽ መጡ። ይሄንን ደግሞ የተወረወረብሽን ድንጋይ አንቺ በጋሻ ነው መመከት ያለብሽ እንጂ እንዲህ ተሰብረሽ ማልቀስ እንኳን የለብሽም። ይሄ ካልሰበረኝ፣ ልጄ ልጄ ደንቆሮ ተብሎ ተሰድቦ ፎቶ ተለጥፎ ተሰድቦ ካልሰበረኝ፣ እኔ እኔ ሰው አይደለሁም። እኔ መልአክ ነኝ፣ ወይ አዶኖ የሆነ ነገር ነኝ። እኔ እውነት ጀግና ነኝ። እንደዚህ ተደርጌ ከቀጠልኩ፣ ልጄ ተሰድቦ ከቀጠልኩ፣ እኔ በጣም ጀግና ነኝ። ራሴ የራሴ አድናቂ ይሆናለሁ። የምር ለዛም እኮ ነው ብዙ። ሶሪ ግን፣ እሽ ሌሎቻችሁ ቁጭ ብላችሁ ብዙ ማለት እንደምትፈልጉ አውቃለሁ። እኔም ቶሎ ወደሚሄድበት ስላለኝ አቡዬ ትናንትና ይሄ ምንድን ነው ሃይድሮሴፈለስ የሚባል ችግር ያለባት ልጅ ያለው ልጅ እንግዳ አድርገን ነበረ፣ ሬዲዮ ላይ ነው። በጣም ጎበዝ፣ ብቻውን የሚያሳድጋባት ምሳሌ። አሁን ስተን የነገርንሽ አንችልም። ፈጣሪ አንዳንዴ የእርግማን ነው ምንድን ነው ምናምን ብሎ የሚያወሩትን ሰዎች እንደዛ እንዳልሆነ በማስረዳት አንድ ቀን ስትናገር የነበረውን ንግግር ነው ኮት አድርጌ የነገርኩት ምንድን ነው እግዚአብሔር ፈጣሪ ይህን ልጅ ለእኔ የሰጠኝ ስለሚተማመንብኝ ነው።